ስንቄ ባንክ ስፖርት ዘግባ ስፖንሰራችንን ከልብ እናመሰግናለን። 54ተኛው የኢትዮጵያ ትልቅ ሻምፒዮና በኢትዮጵያ ንግድ ባንክ አጠቃላይ አሸናፊነት ተጠናቀቀ። በኢትዮጵያ ስፖርት አካዳሚ ካሳለፍን ማክሰኞ ጀምሮ ሲካሄድ የቆየው ሻምፒዮና ዛሬ የተለያዩ የፍጻሜ ውድድሮችን በማካሄድ ፍጻሜውን አግኝቷል። በውድድሩም ወደ 9 የሚደርሱ ክብረ ወሰኖች ተሻሽለዋል። ባልደረባችን ነጻነት ጫን ያለው ከስፍራው ሪፖርት አለው። ወደዛው እናልፋለን። ነጻነት፣ እንደምንውልሃል እስኪ ያለው መረጃ ምን ይመስላል? አጠቃላይ የፍጻሜውን መርሃ ግብር አጋራ። አመሰግናለሁ አምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና በዚህ በኢትዮጵያ ስፖርት አካዳሚ ባለፉት ስድስት ቀናት ሲከናወን ቆይቶ ዛሬ ፍጻሜውን አግኝተዋል በዛሬው በፍጻሜ ዕለትም በርካታ ተጠባቂ ውድድሮች ነበሩ በ1500 ሜትር በሁለቱም ፆታዎች ውድድሮች ነበሩ ከዛ ባሻገር ደግሞ በ5000 ሜትር ኢትዮጵያ ለብዙ ጊዜያት ስኬታማ የሆነችበት መድረክ ላይ አትሌቶች በዚህ መድረክ ጠንካራ ተፎካካሪ መሆናቸውን የተመለከትንበት እለት ነበር። ሌሎችም የሜዳ ተግባራት ውድድሮችም በእለቱ እንግዲህ ፍጻሜውን ያገኙበት ነው። በአጠቃላይ ደግሞ ባለፉት ስድስት ቀናት የዛሬን መርሃግብሮችን ጨምሮ በሴቶች ኢትዮጵያ ንግድ ባንክ አጠቃላይ አሸናፊ መሆን ችሏል። ከዛ ባሻገር መቻልና ሲዳማ ቡና በሴቶች ሁለተኛና ሶስተኛ ደረጃን ይዘው የዋንጫ ተሸላሚ የሆኑ ክለቦች ናቸው። ከዛ ባሻገር በወንዶቹ ደግሞ የመቻል ስፖርት ክለብ አጠቃላይ አሸናፊ መሆን ችሏል። ኢትዮጵያ ንግድ ባንክ ሁለተኛ ደረጃ ነው በወንዶች ይዞ ማጠናቀቅ የቻለው። ሸገር ከተማ ደግሞ በወንዶቹ ሶስተኛ ደረጃን ይዞ ያጠናቀቀበት ነው። ከዛ ባለፈ ደግሞ በአጠቃላይ በሁለቱም ጾታዎች በተከወኑ እስካሁን በዚህ በ54ተኛው የኢትዮጵያ አትሌቲክስ ሻምፒዮና የኢትዮጵያ ንግድ ባንክ ስፖርት ክለብ አጠቃላይ አሸናፊ ሆኖ የዋንጫ ሽልማቱን ተረክቧል። ከዛ ባሻገር ደግሞ መቻልን በዚህ ውድድር ላይ ሁለተኛ ደረጃን ይዞ ነው ማጠናቀቅ የቻለው። ሸገር ከተማ ሶስተኛ ደረጃን ይዞ ያጠናቀቀበት 54ተኛው የኢትዮጵያ አትሌቲክስ ሻምፒዮና ነው። ከ1963 ጀምሮ እስካሁን ሲከናወን ቆይቶ 54ተኛው ላይ የደረሰው ይህ የአትሌቲክስ ሻምፒዮና በአዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚዎች የመጀመሪያ ውድድር ነው። እንደዛም ሆኖ ግን የማዘውተሪያ የመወዳደሪያ ስፍራዎች በቂ ባልሆኑበት መንገድ መከናወኑን የፌዴሬሽኑ ኃላፊዎች፣ አመራሮች መናገራቸው ይታወቃል። የባህልና ስፖርት ሚኒስቴርም በዚህ ጉዳይ ላይ በትናንትናው ዕለት ከኢቲቪ ጋር በነበራው የተከራከራቸው ቆይታ በተለይ ሚኒስትሩ አሻዊ ሻንካ በቀጣይ የአዲ አበባ ስታዲየምን በማስተካከል በተለይ የመም መምርጫ ቦታዎችንም ጭምር በማስተካከል በቀጣይ ኢትዮጵያ ሌሎች ሻምፒዮና ውድድሮችን ሊሆን ይችላል ሌሎች ውድድሮችን አትሌቲክስ ፌዴሬሽኑ በሜዳው እንዲጠቀም ለማድረግ እንደሚሰሩ፣ ከዛም ባሻገር የአዲስ አበባ ስታዲየምም በተመሳሳይ ቶሎ ተጠናቆ እንግዲህ ለውድድር ክፍት እንዲሆን ይደረጋል የሚል ምላሽ መስጠታቸው ይታወቃል። የሜዳ ተግባራት ዝላይ፣ ምርኩዝ ዝላይ ላይ የጥሩነሽ ዲባባ አካዳሚና እዚህ አካዳሚው አትሌቶች ብዙ ያው ከታዳጊ ጀምሮ የሰሩ ስራ ውጤት አምጥቷል ማለት የሚቻልበት ደረጃ ላይ ነው ያለው እና እዚህ ላይ በታየው አሁን ባያሳዩት ውድድር በጣም ጥሩ ነው። ያው መደገፍ ያስፈልጋል። ከተደገፉ ሀገር መወከል የሚችሉ ልጆች እንዳሉ አይተናል። እንዳልከውም ደግሞ በረጅም ርቀትም በአስር ሺም በአምስት ሺም የተለያዩ አዳዲስ ፕልቶቲዎች የወጡበት ወጣት ላይ ውድድር ወጣት ተወዳዳሪ የነበሩበት እዚያው ትልቁ ውድድር ያሸነፉበትና ብዙ አዳዲስ ልጆች የታዩበት ተላላቆችም ደግሞ ከወጣቶቹ ጋር የተወዳደሩበት የነበረ ነው። ጥሩ ውድድር ነበረ። እንደሚታወቀው በዚህ ውድድር ላይ በርካታ አዳዲስ አትሌቶች የታዩበት ነው። የተወሰኑ ከዚህ ቀደም በመድረኩ የተሳተፉ ኢትዮጵያን በተለያዩ የዓለም መድረኮች ላይ መወከል የቻሉ አትሌቶች ብቻ ናቸው እንጂ በርካቶቹ አዳዲስ ፊቶች የታዩበት እንደመሆናቸው በቀጣይ ኢትዮጵያ በተለያዩ መድረኮች ላይ ሰንደቋን የሚወክሉ አትሌቶች የታዩበት እንደሆነ ማንሳት ይቻላል። እንግዲህ በቀጣይ ቶኪዮ ሻምፒዮን በቶኪዮ የዓለም ሻምፒዮና ላይ ደግሞ ሀገሪቱን የሚወክሉ አትሌቶች እንዲሁ የተለዩበት ሆኖ መጠናቀቅ ችሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በቀጥታ እነኝህ ውድድሮችን ከመክፈቻ ውስጥ ከመዝጊያው ድረስ ወደ እናንተ ሲያደርስ መቆየቱም ይታወቃል። ዛሬም በአማረ መልኩ የኢትዮጵያ አትሌቲክስ ሻምፒዮና ፍጻሜውን አግኝተዋል። ዛሬ የነበረው መርሃ ግብርም መዝጊያው ስነ ስርዓትም ይህንን ይመስላል። ባልደረባችን ነጻነት ጫን ያለው እንዲህ ደግሞ ከእንግዳ ኮማንደር ስለሽን ከልብ አመሰግናለሁ። ተመልካቻችን ወደ ዜናዎቻችን እናልፋለን። ፋይዳ ለኢትዮጵያ የአምስት ኪሎ ሜትር የጎዳና ላይ ሩጫ ውድድር ተካሄደ። የብሔራዊ መታወቂያ ግንዛቤ ለማሳደግ ዓላማን የያዘ የአምስት ኪሎ ሜትር ውድድር መነሻና መድረሻውን መስቀል አደባባይ በማድረግ ዛሬ ረፋር ላይ ተከናውኗል። አራት መቶ አትሌቶችን ጨምሮ 25 ሺህ ተሳታፊዎች በሩጫው ላይ ነበሩ። በአትሌቶች ምድብ በተካሄደ ውድድርም እንግዲህ በወንዶቹ ይስማው ዱሉ ቀዳሚ ሆኖ በመግባት ማሸነፍ ችሏል። ይበልጣል ጋሻውና ንብረቴ ክፍሌ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በሴቶች ዮርዳኖስ ጽጋቡ ቀዳሚ ሆና ገብታለች። ንግስት ጎላ ሁለተኛ ደረጃን ይሳተ ተጠናቀቅ ይርጋለም ኪዳኔ ሶስተኛ ሆናለች። በአንደኛ እስከ ሶስተኛ ለወጡ ለፕሮፌሽናል አትሌቶች የ50 ሺህ ብር፣ የ25 ና የ15 ሺህ ብር እንደየደረጃቸው ከአንደኛ እስከ ሶስተኛ ላሉት ሽልማት ተሰጥቷቸዋል። የአካል ጉዳተኞች የዊልቸር ውድድርም ተካሂዷል። የኢትዮጵያ ፕሪሚየር ሊግ ሃያ ዘጠነኛ ሳምንት ዛሬ በሚካሄዱ ጨዋታዎች ይጀመራል። ዘጠኝ ሰዓት ላይ ቅዱስ ጊዮርጊስ ከአዳማ 12 ሰዓት ደግሞ ኢትዮጵያ ቡና ከወላይታ ዲቻ የሚጫወት ይሆናል። ቅዱስ ጊዮርጊስ 40 ነጥብ በማያ ስድስተኛ ደረጃ ላይ ሲገኝ አዳማ ከተማ በ23 ነጥብ ወራጅ ከተማ ውስጥ 16ኛ ላይ ይገኛል። በአራት ነጥብ ልዩነት 3ና 4ኛ ደረጃ ላይ የሚገኙት ኢትዮጵያ ቡናና ወላይታ ዲቻ የሚያደርጉ ጨዋታም የሚጠበቅ ነው። ኢትዮጵያ ቡና ይህን ጨዋታ ማሸነፍ ከቻለ ለጊዜም ቢሆን ባህር ዳር ከተማ እስከሚጫወት ደረጃውን ወደ ሁለተኛ የሚያሻሽል ይሆናል። ሊጉን ኢትዮጵያ መድን በአምሳ አራት ነጥቦች ሲመራ ባህርዳር ከተማ በ አርባ ስድስት ይከተላል። ኢትዮጵያ ቡና በ አርባ አምስት ነጥብ ሶስተኛ ደረጃ ላይ ይገኛል። አሊ ሱሌማን ከሀዋሳ ከተማ የከፍተ ግባ ግብነት ፉክሩን በ አስራ ሁለት ግቦች እየመራ ይገኛል። የአርባምንጭ ከተማ አህመድ ሁሴን በ አስራ አንድ ግቦች፣ ሽመልስ በቀለ ከመቻል በ አስር ግቦች ይከተላሉ። ወደ ውጭ ዜናዎቻችን አልፋለን። በእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ማንቸስተር ሲቲ ነጥብ ስጥል ኤቨርተንና አስቶን ቪላ ድል ቀንቷቸዋል መውረድን ካረጋገጠው ሳውዛምፕተን ጋር የተጫወተው ማንቸስተር ሲቲ ያለ ግብ ጨዋታውን አጠናቋል ፔፕ ጋርዲዮላ የቻምፒዮንስ ሊግ ቦታ ለማግኘት እስከ ፍጻሜው እንፋለማለን ብለዋል ከጨዋታ በኋላ አስቶን ቪላ ከሜዳ ውጭ በርማውዝን ገጥሞ በዋትኪንስ ብቸኛ ግብ አንድ ለዜሮ አሸንፏል እንግሊዛዊ ዋትኪንስ ያስቆጠራት ግብ 75ተኛ የፕሪሚየር ሊግ አስቶን ቪላ ጎል ሆናለታለች ይህም እንግዲህ በክለቡ ታሪክ አግበናር ተይዞ የነበረውን ብዙ ግቦችን ለአስቶን ቪላ በፕሪሚየር ሊግ የማስ ማስቆጠርን ክብረ ወሰን የግሉ ማድረግ ችሏል። በሌሎች ጨዋታዎች ብሬንፎርድ ኤፕስዊች ታውንን አንድ ለዜሮ ሲያሸንፍ፣ ኤቨርተን ከኋላ ተነስቶ ፉልሃምን ሶስት ለአንድ ማሸነፍ ችሏል። ለኤቨርተን የማሸነፊያ ግቦቹን መኬሊያንኮ ኬና ቤቶ ናቸው ማስቆጠር የቻሉት። ብራይተን ከሜዳ ውጭ ወልቨስን ሁለት ለዜሮ አሸንፏል። በዌልቤክ በፍጹም ቅጣት ምት እንደግም ግሩዳ በጨዋታ የብራይተንን ግቦች ያስቆጠሩ ተጫዋቾች ናቸው። ዛሬ የሊጉ መርሃ ግብር ሲቀጥል፣ ሻምፒዮን መሆኑን ያረጋገጠው ሊቨርፑል ከአርሰናል ጋር 12 ሰዓት ከ30 ላይ ይጫወታሉ። የቻምፒዮንስ ሊግ ቦታን ለማረጋገጥ ኒውካስል ና ቼልሲ እርስ በርስ የሚያደርጉ ጨዋታ ይጠበቃል። ኖቲንጋም ፎርስ ከሌስተር ሲቲ፣ ማንቸስተር ዩናይትድ ከዌስትሃም ዩናይትድ፣ ቶተናሞስ ነበር ከክሪስታል ፓላስ ሌሎች ዛሬ የሚካሄዱ ጨዋታዎች ናቸው። ሊጉን ሻምፒዮን መሆኑን ያረጋገጠው ሊቨርፑል በ82 ነጥብ እየመራ ነው። አርሰናል በ67 ይከተላል። ማንቸስተር ሲቲ በ65 ከአርሰናል በ2 ነጥብ ልዩነት ሶስተኛ ደረጃ ላይ ተቀምጧል። 63 ነጥብ ያላቸው ኒውካስል ዩናይትድ፣ ቼልሲ ና ስቶን ቪላ እስከ ስድስተኛ ያለውን ደረጃ ይዘዋል። ኖቲንግሃም ፎርስ 60 ነጥብ አለው፣ ሰባተኛ ደረጃ ላይ ይገኛል። ሁሉም ክለቦች እስከ ሰባተኛ ያሉት ቻምፒዮንስ ሊግ የመሳተፍ እድል አላቸው። በስፔላ ሊጋ 35ኛ ሳምንት ትናንት ተካሂዶ ነበር። አትሌቲኮ ማድሪድ ሪያል ሶሲዳድን በሜዳው አስተናግዶ አራት ለባዶ አሸንፏል። ሁሉንም ግቦች ለአትሌቲኮ ማድሪድ አስቆጠረው ደግሞ ኖርዋይ ተጫዋች አሌክሳንደር ስትሮት ነው። በሌሎች ጨዋታዎች ቫሌንሲያ ሄታፌን ሶስት ለምንም አሸንፏል። ሴልታ ቪጎ በሜዳው ሴቪያን አስተናግዶ ሶስት ለሁለት ተረቷል። ዢሮና በሜዳው በቪያሪያል አንድ ለዜሮ ተሸንፏል። ማዮርካ ከሪያል ቫላዶሊድ ጋር ያደረጉት ጨዋታ በማዮርካ ሁለት ለአንድ አሸናፊነት ተጠናቋል። ዛሬ በኤል ክላሲኮ ባርሴሎና ከሪያል ማድሪድ አመሻሽ ላይ 11 ሰዓት ከሩብ ላይ የሚጫወት ይሆናል። በ79 ነጥብ ላሊጋውን እየመራ የሚገኘው ባርሴሎና ነው። በአለም ሄደው ሪያል ማድሪድ በ4 ነጥቦችን ዝቅ ብሎ ሁለተኛ ላይ ይገኛል በ75 ነጥቦች። በዚህ አመት ባርሴሎና በሪያል ማድሪድ ላይ ተደጋጋሚ የበላይነቱ ማሳየት አችሏል። አሁን ስ የሚለው ምሽት ላይ የሚታይ ይሆናል። አትሌቲክ ክለብ ከዲፖርቲቮ አላቬስ፣ ሪያል ቤቲስ ከኦሳሱና፣ ለጋኔስ ከኢስፓኞል ሌሎች መርሃ ግብሮች ናቸው ዛሬ የሚካሄዱ። በጀርመን ቡንደስሊጋ ባየር ሚኒክ ትናንት በይፋ የሻምፒዮነት ዋንጫውን ማንሳት ችሏል። ባየር ሙኒክ ትናንትና ቦርሲያ ሞንቹ ግላባን በሜዳ አስተናግዶ ሁለት ለዜሮ ማሸነፍ ችሏል። ሀሪኬን ግብ አስቆጥሯል። ሚካኤል ኦሊሴ ደግሞ ተጨማሪዋን የባየር ሙኒክ ግብ ያስቆጠረው ተጫዋች ነው። ትናንትና ግብ ማስቆጠር የቻለው የእንግሊዛዊ ሀሪኬን ዋንጫ ማንሳት የተለየ ስሜት አለው በማለት ዋንጫ ካነሳ በኋላ አስተያየት ሰጥቷል። ወደ ብሬመን ከአርቢ ለብጅ ያደረጉት ጨዋታ ያለ ግብ ተጠናቋል። በጀርመን ቡንደስሊጋ በኋም ደግሞ በሜዳ በሜንዝ አራት ለአንድ ተሸንፏል። ሄድሄም በዩኒን በርሊን ሜዳው ላይ አስተናግዶ ሶስት ለምንም አሸንፏል። ተመልካቾቻችን ለሰዓት የነበሩን የስፖርት ዜናዎች እነዚህ ናቸው።